ብዙ ጊዜ ላይክ ስናደርግ እንግዲህ ላይክ የራሳችንን ጓደኛ አዝናቆትም ሰላም ሰላም ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት ዛሬ እንግዲህ በነገራችን ላይ ብሩክም ሆነ ሀይሚ ማንንም ሆነ ማንንም የሆነ ምን ያክል ግንዛቤ ልንወስድበት እንችላለን የምንለውን አስተማሪ የሆነ ነገር ስናገኝ የሆነ ነገር ፖስት እናደርጋለን ከምድር ተነስቶ አይደለም አንድ ሰው የሆነ ቃልን የሚሰነዝረው ማለት ነው። በሆነ በደረሰበት ነገር አንጣር ነው እና ብሩኬም ላይክ ማድረግ ላይክ ማድረግ ያናድዳል ወይ ለማንኛውም ጨጓራቸውን ሰላም በሉልኝ። እንደዛ አይነት ነገር ፖስት አድርጓል። ይሄ ከምድር ተነስቶ አይደለም እንደዚህ ያለው ብሩኬ። እንግዲህ የሆነ የሆነ ቦታ ላይ ላይክ ሲያደርግ ተቃውሞ ደርሶበታል ይመስለኛል፣ ስለደረሰበት ነው እንጂ ከምድር ተነስቶ እንደዚ አይልም። ለምን ላይክ ታደርጋለህ ተብሎ ሊሆን ይችላል። ነገር ግን ላይክ የምናደርገውንና የማናደርገውን ነገር እዚ ጋ ማወቅ አለብን። አንዳንድ ጊዜ ደግሞ ከተሰጠን ክብር ከተሰጠን ክብር፣ አንጣር ካለን ታዋቂነት አንጣር የሆነ መገኘት ያለብን ቦታና መገኘት የሌለብን ቦታ ይለያያል። በሚል አንጣር እንጂ ደግሞ የሚናደዱብን የሚወዱን ሰዎች ናቸው። እንግዲህ ብሩኬን በምን አይነት ለምን የት ላይክ እንዳደረገ እኔ የማውቀውም ነገር የለኝም ያዩትም ነገር የለም። ምናልባት ተቃውሞ ከደረሰበት ምናልባት ላይክ ያደረገው ነገር ይሄ ያንተ ቦታ አይደለም አይመጥንህም በማለት ተቃውሞ አንስተውበት ሊሆን ይችላል። በሚል ነው ከራሴ አንጻር ሀሳብ የሰጠሁበት ማለት ነው። ነገር ግን ብሩኬን ላይክ የታደረገ እንዴት በሚለውን ደግሞ ታገኝሁኝ አካፍላችኋለሁኝ። እንግዲህ ለምን እንደዚ አለ ስቶሪ ላይ ምናምን ብላችሁ ልትንጫጩ የምትችሉ ሰዎች ካላችሁ ቀድሜ ልንገራችሁ። ማንም ሰው ከሚደረሰበት አንጻር ነው፣ ከሚደርስበት ትችት አንጻር የሆነ ነገር በቅኔ መልስ ሊመልስ ይችላል ማለት ነው። እና ላይክ ማድረግ ያናድዳል ወይ? እንግዲህ ጨጓራችሁን ሰላም በዱሌ ምናምን ነገር ብሏል። እንግዲህ ያው እየተናደዳችሁ ካላችሁ ጨጓራችሁን ሰላም በሉት። ተብሩኬ ነው የመልክት የደረሰው። እና ብሩኬ ደግሞ አንተ ጓደኛም ሆነ ማንንም ብሩኬ ብቻ አይደለም፣ ማንኛችንም የተበጀን ነገር ካለ አይተን ላይክ እናደርጋለን። ያ ወደነዋል አሪፍ ነው እንደማለት ነው። ጓደኛችን የሆነ ነገር ፖስት አድርጎ፣ የሆነ ሰው ፖስት ሲያደርግ የሆነ ነገር ጥሩ ጥሩ ነው አይደለም በእናንተ እይታ በቃ ምንድን ነው የተመቸውን ነገር ለአንተ ያ ነገር አልተመቸም ማለት ነው። ኮመንትም ሊጻፍ ይችላል ላይክም ሊደረግ ይችላል። እና ትኩረት የምናደርግበትና እና ትኩረት የማናደርግበትን ነገር ለይተን ኖቅ ለማለት ያክል ነው። ብሩኬ ደግሞ ፈታበል ከሃይሚጋ ታርቀህ ናለን ሌለውን ቶ